ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምንቆያችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም፣ ፍቅር፣ ጤና ከሁላችሁም ጋር ይሁን። ለሀገራችን ለኢትዮጵያ፣ እንዲሁም ለዓለም ሁሉ እግዚአብሔር አምላክ ሰላምን ይስጠን እያልኩኝ ዛሬ በጣም አጠር ያለች አጠር ያለች ምጥን ያለች ቪዲዮ ይዤላችሁ መጥቻለሁ። እንደሚጠቅማችሁ ተስፋ አደርጋለሁ ማለት ነው። የሆነች ጥያቄ አይቼ ነበረ መስክዬ ጸጉርሽን ከወለድሽ በኋላ አደራ አደራ አደራ ሽሩባ እንዳትሰሪ ብለሽ ነበረ። ቤተሰብ ግን እንዴት ይሄ ነገር እንዴት ሊሆን ይችላል፣ እንዴት እንዴት እንዴት ብለው በግድ ፀጉሬን ሽሩባ አሰሩኛለች። ከዛ በኋላ ፀጉሬ እንዳለ ንቅል አለ አለች። ጠላትሽ ንቅል ይበልልሽ አልኳት፣ እኔ ደግሞ ማለት ነው። እና ዛሬ ይሄ ቪዲዮ እሱን ይመለከታል። ከዛ በፊት ግን አንድ አሪፍ ነገር አሳያቸኋለሁ። ከዚህ በፊት ይሄን አሳይቻችሁ ነበረ። የጥርስ ብሩሽ ስትገዙ የምላስ ማጽጃ ያለው ከኋላ ያለው የሌላቸው ብዙ ስላሉ ማለት ነው፣ የምላስ ማጽጃ ያለው ብትገዙ በጣም አሪፍ ነው ማለት ነው። ከሱ ባሻገር ደግሞ ይህንንም አሳይቻችሁ ነበረ፣ የምላስ ማጽጃና ማውጫ። ምክንያቱም የአፍጠረን በአብዛኛው በአብዛኛው የሚመጣው ከምላስ ነው ታውቃላችሁ፣ ከምላስ ከጥርሱ የበለጠ ነው የምላስ። ምላሳችንን በደንብ ማጽዳት አለብን። እሱ ታውቃላችሁ። ዛሬ ደግሞ ይሄን አሪፍ ነገር ያገኘውትን ነገር በጣም ነው ጥርሱ እንት ማለት መንከባከብ የሚወደው እና ብዙ አይነት ነገር ነው የሚገዛው ለጥርሱ ማለት ነው። ያው እኔ ብዙም አይደለሁም። ያው ይሄንና ይሄንን ነው በአብዛኛው የምጠቀመው። ይሄ ግን በጣም አሪፍ ነው ሞክሬው። ታውቃላችሁ በኔ ቪዲዮ ላይ እኔ የጠቀሙኝን ነገር ብቻ ነው እንጂ ይሄ ምንም የምሸጠው ነገር የለም። እናንተ ከሱቅ ውስጥ ከምኑ ስታገኙ እኔ የጠቀመኝን እነግራችኋለሁ። ብትገዙም ባትገዙትም ምንም አይነት ጥቅም አላገኝም ማለት ነው። የሸጥኩም አይደለም ምንም አይደለም። ግን ይሄ ነገር ከዚህ በፊት የአፍ መጉመጥመጫ እቤት የሚሰራ ሰርች የላችሁ ነበር እና አብዛኛዎቻችሁ ከጥርሳችን መሐል እንደዚህ ቡኒ ሆኖ የበለዘ ይሄ ታርታር የሚባል ነገር አለ አይደል ይሄ ልክ እንደ በጥርስ ብሩሽ የማይለቀው የበለዘ፣ እንዴት ነው ብልዝ ያለ ጥርስ እሱን፣ ይሄ በምታዩት ማጽጃ የታርታር ሪሙቫል ታርታር ሪሙቫል ይባላል። ጽሑፉን ከቻልኩ ከዚህ ቪዲዮ ከታች አስቀምጥላችኋለሁ። ይሄ በየሱቁ ምናምን ሄዳችሁ፣ በየስቶሩ በያላችሁበት ሄዳችሁ የጥርስ ብሩሽ ምናምን ስትገዙ እሱ አካባቢ ልታገኙ ትችላላችሁ። እና በዚህ ይሄ መሀል መሀሉ እንደዚህ እንደዚህ ያረጋችሁ የበለዘ የበለዘውን ጥርሳችሁ ጋር በብሩሽ አይለቅም። ታርታር የሚባለው ነገር ስለማይለቅ ስቴን ወይም ደግሞ ስቴን የቀረ በጥርስ ብሩሽ ማጽዳት የማትችሉትን በዚህ እንደዚህ እንደዚህ ያደርጋችሁ እንዴት እንደሚያወጣው ልክ እንዴት ነው እንደ ከሰል ነገር ነው። ከሰል እንዴት ነው ስትፈቀፍቁት በሱ ይሄ በዚች እንደዚች አድርጋችሁ እሱን ማጽዳት ትችላላችሁ ማለት ነው። ያው እኔ የጠቀመኝ ነው ማሳያችሁ። እዚህ ጋ የሆነ ጊዜ በጣም ያመመኝ ጊዜ ጥርሴን ለመቦረሽ እራሱ ይሄ አፌ እንዳለ ይሄ ቁስል የሚወጣው አለ አይደለ? የሆነ ጊዜ ልክ ፖስት አድርጌላችሁ ነበር፣ እሱ ነበር እና ሳምንቱን ሙሉ ይሄ ፍሎስ ማድረግ አልቻልኩም ነበር። እና አሁን ይሄ ስቴኑ እንደዚህ ያስለቀቀልኝ በጣም አሪፍ ነው ማለት ነው። እና በእሱ መጠቀም ትችላላችሁ። ሌላው ሌላው ሌላው ወደ ፕሮግራም የሚገባው ምንድን ነው? እባካችሁ እባካችሁ እባካችሁ አራስ ስትሆኑ፣ ልክ እንዴት ነው የሕፃኑን ልጅ አናት አትንኩት እንደሚባለው፣ አራስ እናት ልክ ቤተሰቦች አራሷን እንደ ልጁ ነው መንከባከብ ያለባችሁ። እንግዲህ ብዙዎቻችሁ ታውቃላችሁ። እና የአራስ እናት አናቷ በጣም ስስ ነው፣ ሰውነቷ በጣም ሴንሴቲቭ ነው፣ አይችልም ስለዚህ ጸጉራችሁን ከወለዳችሁ በኋላ ምክንያቱም ይሄ ኢትዮጵያ ባህላችን ነው። ግን ባህላችን ቢሆንም ግን ጎጂ ነው፣ ጎጂ ነገር ነው። ጸጉራችሁን በዊግ ውጥር አርጋችሁ አትሰሩ። ከወለዳችሁ በኋላ በተለይ ይሄ ክርስትና ለማስነሳት ወይ ደግሞ ክርስትና ለማስነሳት ነው። ግን ቤተ ክርስቲያን ተከናንበን ነው የምንሄደው፣ ምንም ችግር የለውም። ከዛ በኋላ ግን ለፎቶ ብላችሁ ለምን ብላችሁ ጸጉራችሁን ውጥር አርጋችሁ አትሰሩ። አሁን የተለያየ ስታይሎች መጥተዋል። በጣም አሪፍ አድርጋችሁ እንደዚህ በማስያዝ የተለያየ ቀለል ያለ ነገር መጠቀም ትችላላችሁ። የፊቷን ብቻ እንደዚህ በመተኮስ የኋላ አሁን በማስያዝ የሚያምሩ የሚያምሩ አሉ። እና በጣም ብልጥ ሴቶችን ደግሞ አይቻለሁ። ጎበዞች እኔ ባልኳችሁ መሰረት እየመጣችሁ የነገራችሁኝ ያለ ፀጉሬን አልተሰራውን በአሁኑ ያላችሁ ያላችሁ እና አትሰሩ። ልጅ ከወለዳችሁ በኋላ ሰውነታችሁ ሴንሴቲቭ ነው የሚሆነው ፀጉራችሁ አናታችሁ ሴንሴቲቭ ነው፣ ውስጥ እግራችሁ ሳይቀር ሴንሴቲቭ ነው የሚሆነው። እና እባካችሁ እባካችሁ ከወለዳችሁ በኋላ ፀጉራችሁን አትሰሩ፣ ጥብቅ ያለ ሽሩባ አትሰሩ፣ እስከምታገግሙ ድረስ ማለት ነው። ሌላው ነገር ደግሞ ጡት የምታጠቡ እናቶች ወላጆች ካላችሁ ሰውነታችሁ በጣም ያለውን ንጥረ- ንጥረ ነገር እያጣያጣ ነው የሚሄደው አለ እያጣያጣ ስለሚሄድ ከቻላችሁ እርጉዞናችሁ ስትወስዱ የነበረውን መልቲቫይታሚን በዛው መቀጠል ትችላላችሁ። እርጉዞናችሁ ስትወስዱ የነበረው ማለት ነው። ያለበለዚያ ግን ራሳችሁን እርጉዝ ከነበ አንዳንድ ጊዜ በጣም ችግሩን ልንገራችሁ፣ እዚህ ላይ ያለውን ችግር ልንገራችሁ ልንገራችሁ በአብዛኛው ሴቶች እርጉዝ ስትሆኑ ነው እራሳችሁን ዊ ለልጄ ምናምን ጥሩ ነው እኮ ጥሩ ነው እኮ እሱ እኮ ጥሩ ነው እኔ ምንም ችግር የለብኝም፣ ለልጄ ምናምን እያላችሁ ፍሩት ትበላላችሁ ምናምን በጣም ትንከባከባላችሁ እራሳችሁን። ግን ከወለዳችሁ በኋላ ያንን አታደርጉም፣ ግን ያንን ማድረግ አለባችሁ ከወለዳችሁ በኋላ ነው እንደውም ራሳችሁን በደንብ መንከባከብ ያለባችሁ ማለት ነው። እርጉዞ ናችሁ እንደውም ወደ ልጁ የሚሄደው እናንተ ከምትበሉት ጥሩ ጥሩ ንጥረ ነገር እንዳለ ወደ ልጁ ይሄዳል ማለት ነው። ስለዚህ እናቶች ከወለዳችሁ በኋላ እራሳችሁን ተንከባከቡት። የምትበሉትን ፍሩቱን፣ ምኑን፣ ምኑን በደንብ አግኙ። ምክንያቱም ብዙ ንጥረ ነገር በጡት መልኩ እየወጣባችሁ ስለሚሄድ ማለት ነው። ሰውነታችሁም ሴንሲቲቭ ስለሚሆን ከዛ ባሻገር ደግሞ የተለያዩ የወገብ ህመም፣ የሰውነታችን ዊክ የመሆን ምክንያቱም እርጉዝ ስትሆኑ ይሄ ሰውነታችን ቦታውን የለቀቀ ስለሆነ ይሄ ሆድ አካባቢ፣ ወገብ አካባቢ፣ ጎና አካባቢ ህመም አለ እና ያንን ሁሉ ህመም ለመጠገን በስነ ስርዓት መመገብ አለባችሁ። ያው በተለይ ውጪ ያለን እንኳን ወልዶ ወዲያው መነሳት ነው አይደለ? ወዲያው ወዲያው መነሳት ነው። ይሄ አራስ ቤት ምናምን የሚባል ነገር የለም፣ እኛ ጋር ወዲያው ነው መጠጋገን ምናምን የለም። ግን ያንን ማድረግ የምትችሉ አድርጉ፣ በተቻላችሁ መጠን ማለት ነው ራሳችሁን። እርጉዞናችሁ ሳይሆን እርጉዞናችሁ ብቻ ሳይሆን ካወለዳችሁ በኋላ ራሳችሁን ተንከባከቡት ተንከባከቡት በጣም አስፈላጊ ስለሆነ ነው። ሌላ ነገር ደግሞ ወይ ቤተሰብ ባለቤትም፣ እናታችሁ፣ ራሳችሁ ራሳችሁ በራሳችሁ ራሱ ማለት ነው ሙሉ ትኩረታችሁን ቤተሰብን ቢሆን ሙሉ ትኩረቱ ለልጁ ነው የሚያደርገው አይደለ ህፃን፣ ለህፃኑ ብቻ ነው ግን እናትም ለህፃኑም ለእናትም በእኩል ሁኔታ ሁለቱንም መንከባከብ ያስፈልጋል። እሷ አስትረስ ውስጥ ከገባች እሷ ጭንቀት ውስጥ ከገባች ልጁን ጡት ማጥዋት አትችልም። ስለዚህ ባሎችም ሚስቶቻችሁ ሲወልዱ እንዴነሽ፣ ወዴነሽ፣ ምንድነሽ፣ ምን ላርግልሽ፣ ምን ልሁንልሽ ምናምን በሉ በሉ። አዎ እንደዛ አርጉ፣ ተንከባከቧት። ይሄ ፖስትፓትረም ደግሞ ጭንቀቱ ምኑ ስላለ እሱ እንኳን ለአንድ አመት ለሁለት አመት የሚቆይ ስለሆነ የሚጎዳ ነገር ስለሆነ አይዞሽ እያላችሁ ትንሽ ነጭነጭነጭ ራሱ ብንል ብንል ራሱ ማለት ነው። ያንን እወቁ። የእርግዝናው የሆርሞናል ቼንጅ ስለሆነ ተፈጥሯዊ ጉዳይ ስለሆነ እሱን ማወቅ አለባችሁ ማለት ነው። ይሄንን ይመስላል እንግዲህ። ትንሽ እንደሚጠቅማችሁ ተስፋ አደርጋለሁ። ወዳችኋለሁ፣ አከብራችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ። ቻው ባይ